ያለው የወላይታ ቃለ ሕይወት ቤተክርስቲያን ምዕመናን አገልጋዮችና መሪዎች በሙሉ የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ዛሬ ወደፊታችሁ የቀረብ ነው፣ በቤተክርስቲያናችን ወቅታዊና አስፈላጊ በሆነው ጉዳይ ለእናንተ ለማሳወቅ ስለፈለግን ነው። ስለዚህ የቀጠናችን ዋና ጸሐፊና ምክትል ዋና ጸሐፊ ቀጥሎ የሚሉት ነገር ይኖራልና ተከታተሉ። ጌታ ይባርካችሁ። ለመላው ወላይታ ቃለ ሕይወት ቤተክርስቲያን ምእመናን አገልጋዮችና መሪዎች በሙሉ የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። በመቀጠል ባሳለፍነው በ2017 ዓ ምት ከሐምሌ አንድ እስከ ነሐሴ 22 ባሉ ጊዜያት በተመረጡ በወሳኝ ጉዳዮች ላይ ስልጠናት ተዘጋጅቶ ከ2450 በላይ ለሚሆኑ አገልጋዮች በሶስት ርዕሰ ጉዳዮች ስልጠና ተሰጥቷል። የስልጠና ዋና ዓላማዎች አንዱ ወንገልና ባህል፣ ሁለተኛው በህይወትና በአገልግሎት ፍሬያማነት፣ ሶስተኛው መጽሐፍ ቅዱስን መሠረት ያደረገ ሁለንተናዊ ተሐድሶ በሚል ስልጠናዎችን አዘጋጅተን ችግሮቻችንን መፍታት በሚችልበት መዳሰስ በሚችልበት ሁኔታ በጥሩ ሁኔታ በበቂ አሰልጠኞች ተሰጥተዋል። ይህ በእንዲህ ደግሞ እንዳለ የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ ማጠቃለያውን የ2017ን ነሐሴ ወር 28 ላይ ይህ በአቋም መግለጫ እንዲገለጥ በሙሉ ድምፅ አቋም መግለጫን አጽድቋል። የአቋም መግለጫውን ከዚህ በመቀጠል የወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ በንባብ ያሰማል። ጌታ ይባርካችሁ። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ቆላስይስ ምዕራፍ አንድ ቁጥር 28። የወላይታ ቀጣና ቃለ ሕይወት ቤተክርስቲያን በእግዚአብሔር ምሕረት በ1920 ዓ ም በኤስአይኤም ስዊድን ኢንትሪየር ሚሽን ወይም ሰርቪንግን ሚሽን ሚስዮናውያን አማካኝነት የተተከለች የ98 ዓመት እድሜ ባለጠጋ ቀደምት ቤተክርስቲያን ናት። የወላይታ ቃለ ሕይወት ቤተክርስቲያን በስምንት ወንዶችና በሁለት ሴቶች የተቀጣጠለው እሳት አይሎና ቀጥሎ ከ1500 በላይ አጥቢያ ቤተክርስቲያናትን በሀያ ህብረቶች አቅፋ ይዛ አካባቢያዊ ብሔራዊና ዓለም አቀፋዊ ሚሶናውያንን የምትልክ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ስር ካሉ ቀጠናዎች መካከል አንጋፋነቷ በሁሉም ዘንድ የሚታወቅ እውነታ ስለመሆኑ እግዚአብሔርን እናመሰግናለን። ይሁንና በማስተዋል ውስጣችንን ስንፈትሽ ግን ብዙ መታረምና እውነተኛ ተሐድሶ የሚሹ በርካታ ጉዳዮች መኖራቸው እንደ ብዛታችንና ያስቆጠርነውን ዕድሜ የሚመጥን ወቅታዊና መንፈሳዊ ቁመና ላይ አለመሆናችን በሚገባ እንረዳለን። ይህንን መካድ የማንችለውን አሁናዊ እውነታ በጥልቀት መረዳት ብቻ ሳይሆን ከዚህ በላይ ጊዜ ሊሰጠው የማይገባና አስቸኳይ ተግባራዊ እርምትና የተሐድሶ መንፈሳዊ እሳት መለኮስና እንዲቀጣጠል በየመዋቅራዊ ሰንሰለቱ አስተሳስሮ በአንድ ልብ በአንድ መንፈስ ማስተሳሰሩ ዋና ነገር ነው። ለዚህ መላው የወላይታ ቀጠና ቃለ ሕይወት ቤተክርስቲያናት የሚገኙ ምዕመናን ለመድረስና የተሐድሶ እሳት አስተሳስሮ ለማስቀጠል ይቻል ዘንድ በቀጠና ደረጃ በየአጥቢያ ቤተክርስቲያናት የሚገኙ መጋቢያንን የሁሉም ዘርፍ አገልጋዮችን ማለትም ለልጆች፣ ለወጣቶች፣ ለሴቶች አገልግሎት ኮሚቴዎች እንዲሁም ለመጽሐፍ ቅዱስ ትምህርት ተቋማት ሪሰ መምህራንና ዲኖች ከሐምሌ አንድ እስከ ነሐሴ ሁለት 2017 ዓ ም ድረስ በስድስት ዙር ከ2450 ለሚበልጡ አገልጋዮች በቀጠናችን ጽህፈት ቤት በጠረጴዛ አዳራሽ መጽሐፍ ቅዱስን መሠረት ያደረገውን ሁለንተናዊ ተሐድሶ በሚል መሪ ሀሳብ ስልጠና ተሰጥቷል። በመሆኑም በቤተ ክርስቲያናችን እና በአካባቢያችን እየተስፋፋ የመጣውንና ፈር የለቀቀ ይህ መጽሐፍ ቅዱሳዊ አካሄድን በማጠን እኛ የወላይታ ቀጣና ቃለ ሕይወት ቤተ ክርስቲያን ጠቅላላ ጉባኤ አባላት በእግዚአብሔር ቃል እና በእምነት አቋማችን መሰረት በሚከተሉት አብይት ጉዳዮች ላይ የአቋም መግለጫችንን እንደሚከተለው ሰተናል። አንድ ቤተ ክርስቲያናችን የራሷ የሆነ ራዕይ፣ ዓላማ፣ እሴት እና ግብ ያላት ሲሆን በሁሉ መዋቅር በመሪዎችና በአገልጋዮች ዘንድ ቀዳሚው አጀንዳና አቋም ወንገልን ላልደረሳቸው ማድረስና ሚመናንን የክርስቶስ ደቀ መዝሙር ማድረግ እንዲሁም በሕይወት በትምህርት፣ እና በመሪነት መታደስ እንዳለብን በጽኑ እናምናለን። ሁለት ቤተ ክርስቲያናችን ከዘመን አመጣሽ አመለካከትና እይታ ተላቃ ትኩረትን ዘመን አይሽረ ወደሆነው ወደ እግዚአብሔር ቃል ወደ ጸሎት፣ እና ወደ እውነተኛ አምልኮ እንድትመለስ አስፈላጊውን ስራ ከቃሉ አስተምሮ ጋር አዋሂደን ለመፈጸም ቃል እንገባለን። በቤተ ክርስቲያናችን ሁለንተናዊ የህይወት ጥራት እንዳይኖር ተግዳሮት ሆነው የቆዩ ቅድስና አልባ አኗኗር፣ ዓላማ ቢስ አለባበስ፣ መጽሐፍ ቅዱሳዊ መሰረት የሌላቸው ቅጂ ስብከቶችን፣ ዝማሬዎችን፣ ወንገልን የሚጋርዱ ልማዶችን እና ተግባራትን፣ ከዓለማዊነት ጋር የተቀየጠ የአምልኮ ስርዓትን እና ጭፈራን፣ የሐሰተኛ ነቢያትን እና ሐዋርያት እንቅስቃሴን እንዲሁም ስራ ጠል መሆንን እና ስደትን እንደ ምቹ ቀዳሚ አማራጭ አምኖ መቀበልን አጥብቀን እንቃወማለን። እኛ አማኞች በባህል ወንጌልን የምንመዝን ሳንሆን በወንጌል ባህልን የምንመዝን መሆናችንን እየገለጽን በሁሉም አካባቢ ማንኛውም ከወንጌል ጋር የሚጋጩ ባህልና ባህላዊ አካሄዶችን እንዲሁም አሰራሮችን አጥብቀን እንቃወማለን። አምስት እኛ በክርስቶስ አንድ ሰው አንድ ሕንጻ፣ በቃሉና በመንፈሱ አንዲት ቤተ ክርስቲያን ሆነን የተሠራን ደግሞም ከዓለም ተጠርተን የወጣንና በእርሱ ቅዱሳን የተባልን ስለሆንን በቤተ ክርስቲያናችን ማንኛውም በዘርና በጎሳ የሚደረገውን አደረጃጀትንና መለያየትን እንቃወማለን። ስድስት በቤተ ክርስቲያናችን የሚደረጉ የመሪዎች ምርጫ፣ የአገልጋዮች ስምሪት መጽሐፍ ቅዱስንና የቤተ ክርስቲያናችንን መተዳደሪያ ደንብ የተከተለ መሆን እንዳለበትና በምርጫ ጊዜ የሚደረግ የትኛውም አላስፈላጊና አፈንጋጭ ከሥጋ የሆነ ምድራዊ ጥበብ እንቅስቃሴ ሁሉ እንቃወማለን። ሰባት በቤተ ክርስቲያናችን ለሚካሄዱ የምስጋና፣ የለቅሶ፣ የኮንፈረንስ ፕሮግራሞች አገልጋዮች ከመጋበዛቸው አስቀድሞ የአገልጋዮችን ታሪካዊ ሳይሆን አሁናዊ ቅድስና ሕይወታቸውን አሁን የሚያገለግሉበትን ቤተክርስቲያን መልካም የአገልግሎት ፍሬ ያላቸው መሆኑን አለመሆኑን ከቤተ ክርስቲያናችን የእምነት አቋም ጋር የማይጋጭ ትምህርት የሚያስተምሩ መሆን አለመሆናቸውን በየትኛው በየትኛውም ቤተ ክርስቲያናችን መድረኮች ላይ ውሃ መሸጥና በውሃ መጸለይን፣ ዘይት መሸጥንና በዘይት መጸለይን እንዲሁም መጽሐፍ ቅዱሳዊ ያልሆነ የገንዘብ አሰባሰብን በአንድ ግለሰብ ስም የሚካሄዱ በየትኛውም አይነት የመገናኛ አማራጮችና ቴክኖሎጂዎችን በመጠቀም የሚሰራጩ ፕሮግራሞችን አጥብቀን እንቃወማለን። ስምንት በቤተ ክርስቲያናችን የሚያገለግሉ መጋቢያን፣ ወንጌላውያን እና ሙሉ ጊዜ አገልጋዮች ሁልጊዜ በእግዚአብሔር ቃል እውነት ራሳቸውን በማየት ጊዜ በመውሰድ የእግዚአብሔርን ቃል በማጥናት ለሚመኑ በቂ መልእክት በማስተላለፍ ማገልገል እንዳለባቸውና ከቃሉ ውጭ የሚደረጉ ማንኛውም ኢ መጽሐፍ ቅዱሳዊ ተግባራትና መንፈሳዊ መሰል እንቅስቃሴዎችን እንቃወማለን። ዘጠኝ በቤተ ክርስቲያናችን ስር የሚገኙ አማርኛ መጽሐፍ ቅዱስ ትምህርት ተቋማት እና ወላይታ ኤቨንጀሊካል ሰሚናሪ በቂ ጥራትና ብቃት ያላቸውን አገልጋዮች ማፍራት እንዲችሉ አስፈላጊ ሁኔታዎች ሁሉ ቤተክርስቲያናችን ማሟላት እና ማሻሻል ግዴታዋ ሆኖ ሳለ በየትኛው ምክንያት እውቅና በሌለበት በመጽሐፍ ቅዱስ ትምህርት ተቋማት የተማሩ አገልጋዮችን ላለማሰማራት ቃል እንገባለን። አስር በቤተክርስቲያናችን የሚደረጉ ማንኛውም አገልግሎትና አሰራር የቤተ ክርስቲያናችን መተዳደሪያ ደንብ፣ እምነት፣ አቋም፣ ስርዓተ መጽሐፍ እና አፈፃፀም መመሪያዎችን በመከተል በመዋቅራዊ መያያዝ ለመትክበር ቃል እንገባለን። የወላይታ ቀጠና ቃሊወት ቤተክርስቲያን ጽፈት ቤት። ይህ መግለጫ እንግዲህ በወላይታ ቃሎት ቤተክርስቲያን በጠቅላላ ጉባኤ ጸድቆ በዚህ መልኩ ተዘጋጅቶ እንድነበብ ተደርጓል። ይህን ደግሞ የአቋም መግለጫችን ሁሉ ሰው ባለቤት በመሆኑ ለአፈጻጸም እንድተጋ በሁሉም ዘርፍ የአቋም መግለጫ ተግባራዊነቱ በክትትል በባለቤትነት በይገባኛል፣ በያገባኛል መንፈስ ክትትሉ እንድጠናከር። ይሄን የምንለው ለቤተክርስቲያናችን ደህንነት፣ ለትውልድ ደህንነት ሲባል፣ ለእግዚአብሔር መንግስት ሲባል ስለሆነ እያንዳንዱ አጥቢያ ላይ የሚያገለግል መሪ አገልጋይ፣ ሙሉ ጊዜ መጋቢያን፣ ወንገላቢያን፣ የየዘርፉ አገልጋዮች ይህን መግለጫ የራሳቸው አድርገው ተግባራዊነቱን ክፍተት እንዳይኖር እንዲከታተሉ፣ ህብረቶቹ በየዘርፉ ይህ መግለጫ ምን ያህል ተግባራዊነትን እየተላበሰ ነው የሚለውን በአደራ እንዲከታተሉ ትውልድን ለማዳን ተሐድሶን ለማስቀጠል ከዚህ በላይ ዋጋ የሚያስከፍል ነገር ሊኖረን አይገባም። ስለዚህ ለጥፋት ተላልፈን በዝምታ ልንሰጥ ስለማይገባ ቤተ ክርስቲያናችን ከተለያዩ ጥቃቶች ለመጠበቅ ለማነጽ፣ ለክርስቶስ የምትሆን አድርገን ለማስቀጠል የታሰበ ስለሆነ ተግባራዊ እንዲሆን እያንዳንዱ በየመዋቅሩ ያሉ አካላት ተገቢ ክትትል በማድረግ ይህ ተሸራርፎ ሲገኝ ቶሎ ማሳወቅ፣ ይህን አልቀበልም የሚለውንም አካል በተገቢ ሁኔታ መከታተልና ለእርምት ማምጣት። ቃለ ሕይወት ቤተክርስቲያን ከዚህ ከአቋም መግለጫ ከተሰጠው ከመጽሐፍ ቅዱሳዊ መንገድ ከደንቧ፣ ከስርዓቷ ፈቀቅ ማለት የለባትም። ትውልድም ይህን መንገድ ነው ተከትሎ ማደግ ያለበት የሚለውን ስጨምር እግዚአብሔር እንግዲህ ኢትዮጵያን እንድባርክ፣ እግዚአብሔር ወላይታን እንድባርክ፣ እግዚአብሔር ቃለ ሕይወትን እንድባርክ እያልኩኝ ለተግባራዊነቱ እንድትተጉ መልእክትን አስተላልፋለሁ። አመሰግናለሁ። መላ የወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ምዕመናን፣ መሪዎች እና አገልጋዮች በሙሉ ከላይ የተነበበው የአቋም መግለጫ የወላይታ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ የወሰኑት መግለጫ ነው። ለምን አስፈለገ ቢባል የቤተክርስቲያናችንን አገልግሎትና መድረክ ከቅይጥ አገልግሎት ወይም ንጹሕ ካልሆነው መጽሐፍ ቅዱሳዊ ካልሆነው አገልግሎት ለመታደግ ታስቦ ነው። ስለዚህ መጽሐፍ ቅዱስን መሠረት ያደረገ አገልግሎት ለማገልገል ይቻል ዘንድ በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ባለፈው ሐምሌ ወርና ነሐሴ ወር ውስጥ ስድስት ዙር ለመጋቢያን መጽሐፍ ቅዱስን መሠረት ያደረገ ተሐድሶ ስልጠና ተሰጥቷል። ስለዚህ በዚህ መነሻ ይሄንን ከአባቶቻችን ከእናቶቻችን የተቀበልነውን የእውነተኛውን የእግዚአብሔርን ቃል እውነተኛውን መጽሐፍ ቅዱስ አስተምሮን ለቀጣዩ ትውልድ እስከ ዛሬ 98 ዓመት ዘልቀን የመጣንበትን ለቀጣይ መቶ ዓመት ማስቀጠል ይቻል ዘንድ በየአጥቢያ በየመድረኩ በቤተክርስቲያናችን ትክክለኛ አስተምሮ ማቅረብ ይቻል ዘንድ ታስቦ የተዘጋጀ ስለሆነ አገልጋዮች፣ ወንጌላውያን፣ መጋቢያን፣ መሪዎች በየአጥቢያ ተግባራዊ እንዲታደርጉ ህብረቶች አጥቢያዎችን ክትትል ያደርጋሉ። ቀጠናው ደግሞ ህብረቶችን ክትትል ያደርጋል። ስለዚህ በዚህ ጉዳይ በዚህ አቋም ትኩረት እንዲደረግና በየቦታው ስልጠና እንዲሰጥ የቤተ ክርስቲያናችንን የመላው ቃለ ሕይወት የወላይታ ቃለ ሕይወት ቤተ ክርስቲያን አቋም መሆኑን በማወቅ ተግባራዊ እንዲታደርጉ በጌታ ፍቅር ላሳስባችሁ እፈልጋለሁ። እግዚአብሔር ወላይታን ይባርክ። እግዚአብሔር ቤተ ክርስቲያናችንን ይባርክ። እግዚአብሔር ኢትዮጵያን ይባርክ። ሰላም ለሁላችን ይሁን።